የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ በጣም ጎበዝ ልጅ ነው። ማሻላ፣ ማሻላ፣ ማሻላ በጣም ጎበዝ ልጅ ጀግና ልጅ ነው። በርታ። ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስቶሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያሴዝ ተመልክተናል። በጣም ጀግና ልጅ ነው። ጎበዝ ልጅ ነው። ማሻላ ዩኑስ ጎበዝ ልጅ ስላገኘ በጣም ደስ ብሎኛል። እኔም ደስ ብሎኛል።

ማሻላ ማሻላ። እናትና አባትህስ ሰልማል? አልሰለምም። ስንት አመት ሆነ ከሰለምክ? ረ አመት አለው ነኝ። ያሰላም ያሰላም፣ ወላሂ የሚገርም ልጅ ነው። ባለፈው ቪዲዮ እያየሁ ነበረ ተለቆ እንዴት ከፋ። ገና ሶስት ርለት አካባቢ እኮ ነው የሰለመው። ማሻላ ማሻላ። እስካሁን በእጅ ላይ ሰዎች እስልምና ተቀብለዋል። ስንት ሰዎች ሰልመዋል? በማ በኔ? አረ አንድ ጊዜ አስራ ሰባት የሚሆኑ ቤተሰቦች ወደ አሰላ ወደ አሰላ አገሬ ደግሞ ብዙ ናቸው። ማሻላ ማሻላ፣ ጠንክር በርታ፣ ወንድሞች ተጎን ነሆናችሁ። እስላማዊ እውቀትን የሚያገኝበትን መንገድ አመቻቹለት። ከእስልምና ያለውንም እንዲሁም ከክርስትና ያለውንም ከሁሉንም እንትን ብለህ እየሰራ ያለው ልጅ በጣም ጎበዝ ልጅ ነህ። ተጽዕኖ ማሳደር የምትችል ልጅ ነህ። እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ ከእነርሱ ጋር ስትከራከር አፋቸውን ስታ ይዛቸው። ማሻአላህ ጠንክር በርታ። አላህ ምንዳህር ይክፈለህ። እውቀትን አላህ ይጨምርልህ። በጣም ደስ ብሎኛል ስላገኘው ዩኑስ እኔም ደስ ብሎኛል በጣም በዚች ጋ ደግሞ አሁን ጥያቄ ነበረኝ እሺ ጥያቄ ደግሞ አንድ ነው እርሱም ደግሞ ይሄ ነው በብዛት አሁን ከፕሮቴስታንቶች ከኦርቶዶክሶች ከካቶሊኮች ከብዙ አይነት እምነቶች ጋር እንዲህ የውይይት ግንኙነት አደርጋለሁ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

አንድ ጥያቄ ልጠይቅ ነበረ። እሺ ከባለቤት ጋር ትንሽ ተጋጭንና እስከዛሬ ድረስ ሳኖሩብሽ የነበረውን ቤተሰብ ሳስተዳድርብሽ የነበረውን ክፈኝና ፈታሻለሁ አለ። ይሄ ከምን አንጻር ተያከስልምና? ዛሬ ሳስተዳድርብሽ የነበረውን ቤተሰቦችንም ሳስተዳድርበት የነበረውን ክፈኝና ፈታሻለሁ አለ። እንዲህ አይነት ወንዶች ሰው ናችሁ ወይስ አይደላችሁም? እኔ ይሄን ነገር እኔ እኔጃ ሰው ነው ናቸው። አንደኛ ነቢያችን ሰለላሁ አለይሂ ወሰለም የሰጠውን ስጦታ አምጣ ብሎ የሚጠይቀው የተፋውን ሻታ አክታ መልሶ እንደመብላት አጸያፊ ነው ብሎ ገልጸውታል። ከሰጠህ ክላስ ይሄ ነዋሊያ ነገር ሁለተኛ ባል ለሚስቱ ማብላት፣ ማጠጣት ግዴታ ያለበት ያን ግዴታ አንተ ወጥተህ እዛ እንደገና አምጭና ፈታሻለሁ እንጂ አይቻልም። እንደ ንብረት እንኳ ሰጠሃት አሁን እጇ ላይ ቢኖር ወርቅ፣ ሆናለን ዳይመንድ፣ ምናምን ሀብት ያንን መቀበል አትችልም። ክፈታት። ምናልባት እሷ ፍቺ ከጠየቀች እስከ እሷ ከሆነ ፍቺ የለጣው አሳማኝ ምክንያት ሳይኖራት ጠላሁት ብላ ከሆነ የዛኔ እንትን ያለችው በቃ ልወደው አልቻልኩም አብሬ ኖሬ አልቻልኩም ካለች

አንድ ትንሽ ፈታችሁ ሌላ ሚስት ማግባት እና መቀየር ብትፈልጉ፣ አንድ ሰው ሚስቱን ፈቶ ሌላ ሚስት ሊያገባ ይችላል። አደለ አደራ፣ ያችን መጀመሪያ ፈታሃትን ሴት የሰጣሃትን ስጦታ ቅንጣት እንዳትቀበላት አለ። ቅንጣት ሸይአን ብሎ ነው የገለጸው። ትንሽ ይ እንኳ ቅንጣት እንዳትቀበል አይቻልም ብሎ አላህ አከልክሏል። ተኩዙ ቦህታን ወይት እንዲህም ብትቀበሉት በጣም ትልቅ ወንጀል እንደሰራ ነው። በጣም ከባድ የሆነን ኃጢአት ነው ያደረግከው። ይሄ ነው ነበረ ነው እና አንዴ አልጨረስኩም። እሺ እና እኔ በዚህ ደግሞ ትናንትና ነው ሲከሰቱ እንደዚህ ስቶሪዎች ምናምን ሲመጡ የራሳቸው አላማ የራሳቸው ትርጉም አላቸው፣ አይደለ? የበዓሉ የተከበረበት አላማው ወይም ደግሞ ስማኤል ና ምሉትኛ እየሳቅ ነው የምንለው ስማኤል እዛ ተራራ ላይ ሊሰዋ የሄደበት ምክንያት ያ ታሪክ ክሬት የተደረገበት ፈጣሪ ያንን ነገር ያንን ነገር እንዲፈጠር ያደረገበት ምክንያት ምንድን ነው? ከዛ ሌሎች ጥያቄዎችን ጠይቃለሁ። ከዛ በኋላ የበዓሉ አላማ አይደለም በዓልና እርድ አሉ። በበዓሉ ላይ የሚካሄደው ስለ እርዱ ነው። ሱሽ እንደ ሁለቱን ለያቸው። የበዓሉ ዓላማ ምንድን ነው ከተባለ በእስልምና ሁለት ክብረ በዓላቶች አሉ በአመት ዒድ ልፍጥር እና ዒድ ልአብሓ ይባላሉ። ያ ዒድ ልፍጥር የሚባለው ለምሳሌ ረመባንን ሙስሊሞች ጽሞ እንደጨረሱ የሚያፈጥሩት የሚያከብሩት ክብረ በዓል ነው። የበዓሉ ዓላማ ምንድን ነው ከተባለ ከእስልምና መሰረቶች ሁለቱን ታላላቅ መሰረቶች በሰላም ስላጠናቀቅን ደስታችንን ለመግለጽ የምናከብረው ክብረ በዓል ነው። እስልምና መሰረት የመጀመሪያው የረመን ወር ነው። እሱን ጡመን እንደጨረስን ደስታችን ለመግለጽ አላ ስኑ ተ አመታዊ ክብረ በዓል ደነገገልን። የትናንት ደግሞ ጅ ሰሞንን እየሰሩ እንደሆነ መቼ ክርስቲያን ሰዎች ታዩ አትቀሩ። ይህ ጅ ስተኛ እስልምና መሰረት ነው። ይህምበሰላም ደስታቸውን ለመግለጽ የተደነገገ አመታዊ ክብረ በዓል ነው። ስለዚህ ከሁለቱ ተላላቅ እስልምና መሰረቶች የሆኑ ከጽምና ከጅ በኋላ ምስሊሞች ይህም በሰላም ማጠነጋቃቸውን ደስታቸውን ለመግለጽ ለአላህ ስብሀነ መስጋናቸውን ምስጋናቸውን ለመግለጽ የሚያከብሩት በዓል እንጂ ከዳዳር የሚያስ ነገር ሌላው ነገር ምንድን ነው? በዚህ በትናንትናው ክብረ በዓል ላይ እርድ ተካሂዷል። መስዋዕት ተካሂዷል። ይህ ቀደም የሚሆነው በትናንትናው ቀን ነበር። አብርሃም ልጁን ኢስማኤልን

ሰዎች አምነናል ብለው ዝም ብለው በከንቱ ሳይፈተኑ የሚተው ይመስላቸዋለን። ላ እኔ እንዲህ አላር አማኞችን እፈትናቸዋለሁ በእምነታቸው ላይ ጠንካራ ናቸው የሚለውን ያዩ ዘንድ እነዚህ አካሎች ይፈተናሉ። ስለዚህ ኢብራሂም ዓለይሂ ሰላምም ተፈትኗል። ነቢ ስ ሁሉም ተፈትኗል። ያቆብ ተፈትኗል። በማን ተፈተነ ከተባለ በልጁ ተፈተነ። እንደሆነ አውቆ ማለት ነው ለመስለም ሁኔታዎቹ ሳይመቻችሁለት ቀርቶ ሳይሰልም

እኔ በእርግጥ በጣም ብዙ የእስላም ጓደኞች አሉኝ። ከነሱ ጋር በምሆንበት ጊዜ በጣም ብዙ ጥያቄዎችን ማንስቼ ተከራክሬያለው። ብዙ ጥያቄዎችን መልሰውልኛል። በጣም በብዙ ነገር በቁርአን ብቻ ሳይሆን በመጽሐፍ ቅዱስም በምንም እያደረጉ በጣም ብዙ ነገሮችን ተምሬያለው። በእርግጠኝነት አሁን ጸሎት አልጸልይም ብል አታምነኝም። የምሬ ነው። ምለ አልጸልይም ለምን? በቃ በምጸልይ በሳት የራሴ ውስጤ ይወቅሰኛል። በቃ ምክንያቱም ትክክለኛ እምነት አይደለም እያወቅሽ ለማን ነው የምትጸልይ? የምል ነገር በውስጥ ለእንትን እያለ ራሴን እንትን እምለኛል ማለት ነው። በዚህ ጉዳይ ደግሞ እንደ ቀልድ እያነሳው ከቤተሰብ ጋር ለምሳሌ እናቴንም ነካክች ያለው ያው ሃይማኖት መቀየር በጣም ከባድ ነገር እንደሆነ ታውቃለህ። ቅለል ነገር አይደለም ከቤተሰብ ጋር ትነካካለ በእርግጥ ይሄ ህይወት ነው፣ የራሴ ህይወት ነው አውቃለው። ግን ያው በጣም ብዙ ነገሮችን ታጣለህ። በዚህ የተነሳ ማለት ነው እኔ በተለይ በተለይ የምፈራው እናቴን እንዳላጣት ነው ከምንም በላይ ማለት ነው። በዚህ የተነሳም ነው እስካሁንም ድረስም የቆየውት ያው ናው። አንተስ እንደው በዚህ አንተ ምን ትላለህ ነው ምክሬ ምክሬ ምን መሰለሽ አላህ ስብሀነ ወተዐለ እንግዲህ አንድ አምላክ አለ። እኛ የምናውቀው ሁላችንም እኔናሽን፣ ሁላችንም እዚህ ጋር ያለውን ሰው ሁሉ ዓለም ውስጥ ያለውን ሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ አለ። የአንዱ አምላክ ፍቁር አይደለም። የአንዱ አምላክ ነቢያትን ልኳል። የአንዱ አምላክ መጻፍን ነው ወጥሮ የአንዱ ያንዱ አምላክ እንግዲህ መመለክ ያለበት ብለሽ ልብሽ ካመነ አላህ የተባለው እነ አብርሃምን የላከ እነ ይስሐቅን እነ እስማኤልን እስማኤልን እነ ያዕቆብን እነ ዮሴፍን እነ ኢየሱስን እነ ሙሴን እነ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አለይሂ ሰላቱ ሰላም በሁሉም ላይ አላ ሰላም ይሁንባቸውና እነዚህን ሁሉ የላከው አንዱ አምላክ አምናለሁ ብለሽ የምትቀበይ ከሆነ በእውነትም መቆየት አስፈላጊ ሆኖ አይታይም። ለምን መሰለሽ ሞት መቼ እንደሚመጣ አይታወቅም።

መቼ የካሉትን ከይፈ ያህድ ላሁ ከፈሩ ባዕደ ኢማንም ካመኑ በኋላ እውነት ሆኑ ካወቁ ከተረዱ ነ ወሻሂዱ አን ረሱላ መልክተኛውም እውነተኛ እንደሆነ ካወቁ በኋላ ወጃአሁም ልበይናት ግልጽ የሆኑ መረጃዎችም ከመጡላቸው በኋላ ይህንን ካወቁ በኋላ ማያምኑ ከሆነ እንግዲህ አውሳላ ምን ወላሁ ላ ያህድ ልቀውም አላ በዳይ ህዝቦችን ይመራቸው አለበ ልባቸው እያወቀ ስለሆነ ማለት። እና ግን አላህ ደግሞ ደስ የሚል ነው ነገር፣ አንድ ትልቅ ነገር አለ። ልብሽ ወደዚህ ካዘነበለ፣ በእርግጠኝነት ነው የምልሽ እውነትም ፈላጊ ከሆንሽ እስልምናን ታገኛለሽ። እስልምናን ደግሞ ማግኘት ስትፈልጊ በእውነትም ውሳኔ ላይ መተግበር አለ። ለመሰለሽ አላህ ማውሰት ላይ እንዴት ናችሁ? ያላህ መልእክተኛ አለ ሰላቱ ሰላም እንዴት ያደርጉ ነበረ? እኛም የሳቸውን ቁድዋ ስለሆነ የምንከተለው በሳቸው መንገድ ነው መጓዝ ያለብን። ኡሚል ሙሚኒን አይሻ ረዲ ላሁ አን ምን ትላለች? ከነ ረሱሉ ላህ ሰለላሁ ዓለይሂ ወሰለም ያላህ መልእክተኛ ለሰላቱ ሰላም ምን ያደርጉ ነበረ? የዝኩሩ ላህ አላህን የወሱ ነበረ። አላ ኩሊ አሕያነሁ በሁሉም ሁኔታቸው ላይ አላ ስብን ታላ ያውሱ ነበረ። እኛ ምን ላይ ነን? እየሰራን ምን እያለን? በማንኛውም ሁኔታችን ላይ አላህን እናወሳለን ስንወጣ ስንገባ፣ እያንዳንዱን ነገር አስተምረውናል። በዚህ ሀያ ሦስት ዓመት ስብሃነላህ በቃ ሁሉም ነገር አስተምረውናል እና በሁሉም ነገራች፣ ስንበላ፣ ስንጠጣ፣ ስንወጣ፣ ስንገባ፣ ስንለብስ፣ ስንተኛ፣ በማንኛውም ነገር ላይ ያለ መልተኛ አላህን እንድናወሳ አዘውናል። አላህን እንድናወሳ አስተምረውናል እና እኛ እንደዛ ነው ወይ ራሳችንን እንጠይቅ። አላህ ያፈዘከው። ሰላም አለይኩም።